ጽናት እና ኪራ አሁን ጊዜና ቦታ ግንተዋል። ቤቱ ክፍት ነው። ችግራቸውን ተነጋግረው ጨርሰዋል። በጓደኞቻቸውን በኩል በራሳቸውን በኩል ችግራቸውን የፈቱ ይመስላሉ። አሁን ላይ ውቅቅስ ላይ ናቸው። አንቺ ሄና ጥፍተሻል፣ አንተ ደግሞ ሄና ጥፍተሃል እየተባባሉ ነው አሁን ላይ እየተረዳዱ ይመስላሉ። ምክንያቱም ከቤት ውስጥ ሁሉም ስለሄዱ ጊዜና ቦታውን የያዙት ራሳቸው። ሰላም ሰላም፣ እየተከበራችሁ በመላው ዓለም ላይ የምትገኙትና ወንድሞቼ የቻናል ቤተሰቦች እንዴት ናችሁ? ቻናሉን ሰብስክራይብ ቪዲዮውን ደግሞ ላይክ በማድረግ ጀምሮ ዛሬ እንግዲህ ክፍል ሀምሳ ዘጠኝን የጽናት ድራማ ይዘን መጥተናል። ፍሬ ፍሬ ያስተምራሉ ወይም ደግሞ ከኛ ጭንቅላት ውስጥ ገብቷል ያልናቸውን ምን ተነተናቸው ይሆናል። ባለፈው ሳምንት እምሩ ሆስፒታል እንደገባች ነበር ያየ ነው። አሁን እምሩ ወደ ቤቷ ተመልሳለች። በጣም ደስ የሚል ጊዜ እያሳለፈች ነው፣ ከህመሟ አገግማለች። ናሆም እና እምሩ ወክም ወጣው ነበረ። ወክ በወጡበት አጋጣሚ አስደነገጣት። አይ አማችሽ ወይም ደግሞ እናቴ ልትመጣ ነው አላት። በድንገት ተነስቶ ነው እንደዛ ያላት። በጣም ደነገጠች እ ልትመጣ ነው የእውነትን፣ አትቀልድ አለችው። አይ እየቀለልሁ አይደለም። ችግር የለውም፣ ናሆም በያት ቀለል አርጊው አለች አላት። እሷም በቃ እንድትወደኝ መጸለይ ነው ብላ። በሌላ በኩል ደግሞ ጽናት ኩሽና ውስጥ ገብታ ነበረ። በአጋጣሚ ፓካሆት እንደለበሰ ወደ ኩሽና ሄዶ የቤተሰቦችን ቁልፍ ፈልጎ ነበርና ቁልፉ የታል፣ ቁልፉ ግን የት ነው ብሎ ጠየቃት። ጽናትም አይ ከሄኖክ ጋር ነበር እኮ ብላ መለሰችለት። ኪራም እንዴት ግን ከሄኖክ ጋር ያላችሁ ቅርርብነት ምንድን ነው ብሎ ጠየቃት። ምንም አይደለም። እንዴት? አይ የዛን ቀን ማታ አበራችሁ ስላየኋችሁ ምናልባት ፍቅር ይዞሽ ከሆነ ብሎ ጠየቃት። ፍቅር ወረድሽ ነው እንዴ በአንድ ሳምንት ከሁለት ሰው የሚይዘኝ ብላ ጽናት በጣም ተናደደች። በሌላ በኩል ደግሞ ሰኒ ቁልፍ በመጥፋቱ በጣም ደስ ብሏታል። ሳሎን ላይ ቁጭ ብላ እነ ኪራ ሲያወሩ የሰማች ነበር። አሀ የነማሚ ቁልፍ አልተገኘም አይደል እኔ ከዚህ ተኛለሁ፣ ኪራ ደግሞ ከጽናት ጋር ያድራል ብሎ ደስ አላት። ምክንያቱም እንዲቀራረቡ ፈልጋለችና ጥቅልል ብላ ተኛች። ሲመጣ ኮቴውን እየሰማች ስለነበረ የተኛች መሰለች። ሰኒ ሰኒ ተነሽ ይላታል። ምንድን ነው ልተኛበት አለችው። አትረብሸ ልተኛበት። እዚህ ቤት የሚመጣ ሰው ጤና የለውም እንዴ ብሎ ተበሳጭቶ ወጦ ሄደ። ኪራም ደረጃ ላይ ሄዶ ተቀመጠ። ጽናትም የሆነ የሚለበስ ነገር ይዛ መጣች። አለበሰችው ምን ሆነ ነው እዚህ ጋር ቁጭ አልኸዋለችው አይ ዝም ብዬ ነው አላት አይ ይበርድሃል ለበስ ስትለው አይ አልፈልግም ችግር የለውም ከራሴ ጋር እየተማከርሁ ነው መልበስ አልፈልግም ብሎ መለሰላት በሌላ በኩል ደግሞ ናሆም እና ኪራ ሄኖክን ጠርተውት ነበረ ሊደበድቡት ራሳቸውን ያዘጋጁ ይመስላሉ አንተ ይመጣል እንዴ ደውለህለታል እንዴ ደጋግሞ ጠየቀው ኪራም አወጠርቸዋለሁ ግን አላስነቃሁም። ቀስ ብዬን የጠራሁት ችግር እንዳላልነገርሁት ማለ። በሌላ በኩል ደግሞ ከጋሸ ጋር ጽናት በስልክ እያወራች ነበረ። በአጋጣሚ ኩሽና መጣ ኪራ፣ ኪራ ያለችውን ሁሉ ሰምቷል። አይ እኔ እኮ ጋሸ፣ እኔ ነኝ የኪራ መደሰት የማልፈልገው ብላ ስሬ ሱሆነ እያወራች እያለ በአጋጣሚ ኪራ መጣ። ኪራም ከመጣ በኋላ ምንድን ነው አማን ጋር ነው የምታወሪ ብሎ አንገራገራት፣ በጣምም ተቆጣት። እሷን በጣም ደነገጠችና አይኗን አፈጠጠችበት። በሌላ በኩል ደግሞ ኪራ ሰክሮ መጥቶ ነበረ፣ ሳሎንም ተኝቷል። ጽናትም መጥረጊያዋን ይዛ ወደ ሳሎን አመራች። ኪራዬ በእኔ ምክንያት እኮ ነው እንደዚህ የሆንኸው። በዚህ በደሌ መቼም ራሴን ይቅር አልለውም አለች። ከዛ እሱም ተንቀሳቀሰ። ምንድ ነው ተኝቼ እያለ የነገርሽኝ አላት። አይ ምንም አላልሁህም፣ ምንም አላልሁም አለችው። ደግሞ ዛሬ ምንም ነገር ሳታለብሽኝ ነው እንዲ አደርሽው? አላት። አሀ ሌላ ጊዜ ከሳሎን ስተኛ ወይም ደግሞ ጠጥቼ ስመጣ አታለብሽኝ አላልሁም እ እኔ የዛሬ ዓመት ያልሁትን የሚሰማው ጆሮሽ አሁን ነው እንዴ? አላት። ጨዋታ ጨምረዋል። እምሩ በጣም ተጨናንቃለች። አማቷ ልትመጣ ነው በጣም ጨንቆኛል። የኔ ውድ ምን ሆነሽ ነው? አላት። አማቴ ልትመጣ ነው በጣም ጨንቆኛል አለችው። አትጨናነቂ እና ሆንበያት በቃ እናሆም ናት። ሳቅና ጨዋታን እኮ የወረሱት ከሷ ነው። አትፍሬያት ቀለል አርግሽያት ብሎ አጽናናት። ታልሆነ እንደ ሰራተኛና እንዳሰሪ እንሆን አለችው። እንደ ጽናትና እንደ ኪራ መሆኑ ነው ብሎ ሙድ ያዘባት። በቃ ትሆኛለሽ ግን አንዲት ተረከዘ ሎሚ ሴት ብታመጣልኝ እንዳትቀኛላት። እንዴ አንተ ከመልክህ ከተረከዝ ምን አስሮጠህ? ብላ ደበራት። አይአይ፣ እኔ የተረከዛ አፍቃሪ ነኝ። ፊቱ አምሮ ተረከዟት አላማረ ምን ዋጋ አለው አለ። እሷም የኔ እግር ምን ይጎለዋል ብላ ግሯን አሳየችው። አይ ለመራመድ ይሆናል አላት። በጣምም ደበራት። በሌላ በኩል ደግሞ ኪራና ሰኑ ተገናኝተው ነበረ። ከቤት መኖር እንደማይፈልግና እሷን ውጭ ማለት እንደከበደው ጠየቃት። እሷም ግን ያለ የለሷ ያለ ፍቅር እንዴት ነው ብላ ጠየቀችው። ከእሷም ጋር አሪፍ ስሜት እንዳለ፣ ከአንተም ጋር እንዴት ነው? ከዚህ ሁላ ጊዜ በኋላ እንዴት ነው ከእሷ ጋር ያለህ ስሜት ተመሳሳይ ነው? አለችው። አዎ፣ እንዴት ባንዴ ይቀየራል? ፍቅር እኮ ነው አላት። በሌላ በኩል ደግሞ ኬራ ከሳሎን ሆኖ ጽናት ጽናት ብሎ ጠራት። ጽናትም በላስቲክ ቢጃማዋን ይዛ ታይት ለብሳ መጣች። እንደዚህ ሆነሽ ነው እንደምትሄጂ? እየጠበቁ ነው፣ ልንሄድ ነው። እንደዚህ ሆነሽ ነው የምትሄጂ? አላት። አዎ ስራ ማገዝ መስሎኝ የምትሄጂው አላት። አይ ብጃማ ይዣለሁ አለችው። ከዛም ለነገሩን የምናገበኝ ብሎ ብቅ ብሎ ወጣ። እሷም አይ አሁን ይሄ የሚያስቀና ሆኖ ነው አለችው። የዛሬ ቆይታችን እዚህ ጋር ያበቃል። ውድ ተመልካቾቻችን፣ የጽናትና የኪራ ነገር ፍፃሜውን የሚያገኝ ይመስላል። ወደ ድሮ ፍቅራቸው የሚመለሱም ይመስላሉ። ብቻ እስኪ በቀጣይ ሳምንት የሚሆነውን ነገር አብረን የምናየው ነው የሚሆነው። የሚታረቁ ይመስላል።